ቱትን ሴቶች ቪዲዮ ቀርጻ ሻምጪሊ ብራታለች። ምን ታደርግ ይሆን? ሉሊት ቀርጻ ታመጣ ይሆን ወይስ ደግሞ ነገሮችን በሌላ መንገድ ታያቸው ይሆን? ምንም የሚታወቅ ነገር የለም። ግምታችንሁን ኮሜንት ላይ አስታውሱ አስቀምጡ። ጽዮን ደግሞ ካየች ታስታውሳለች። ስለዚህ በፊቱ አትቅረቢ፣ በአጠገቡ አትለፊ፣ ካስታውሱች ሁሉን ነገር ለነና ታንዘረጋግፋልሽ፣ መጨረሻሽ ይሆናል እያለቻት ነበር። ምናልባት ጽዮን ብታያት የምታስታውስ ይመስላችኋል? አይመስለኝም። ምክንያቱም ጽዮን አሁን አስታውሳ አሁን ነው የምትረሰው። ብታስታውስ እንኳን ወዲያው ነው የምትረሰው። ግን እንደማስታውሰው ሁሉን ነገር ከነገረቻቸው፣ እናታና ሉሊት ደግሞ ሌላ ጸብ ሊገጥሙ ነው ማለት ነው። ሊጀምሩ ነው ማለት ነው። ቤዛስ ቤቷን፣ ሀብቷን፣ ንብረቷን ሽጣ እንድትወጣ ጓደኛዋ ምታግዛት ይመስላችኋል ወይስ ምን ይፈጠራል? ሰላም ውዴ ቻናል የቤተሰቦች፣ እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ እግዚአብሔር ይመስገን። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ ማለት ነው። ዛሬ እንግዲህ በሐረግ ድራማ ክፍል ስልሳ ሁለት ዛሬ ይለቀቃል ማለት ነው። በክፍል ስልሳ አንድ የተፈጠሩትን እና በክፍል ስልሳ ሁለት ምን ይፈጠራል የሚለው የምናወራበት ይሆናል ማለት ነው። በክፍል ስልሳ አንድ እንግዲህ ለኤፍራታ ናታን ሰው ሲገድል የሚያሳይ ቪዲዮ አሳይቷት ነበር። ይሄን ቪዲዮ አሳይቶ እንግዲህ እሷን እንድታገባውና ናታን ደግሞ ከስር እንዲድን የሚያደርግበትን ቪዲዮ አሳይቷታል ማለት ነው። ምናልባት ያፌት ይሄ ቪዲዮ ካልጠፋበት፣ ይሄ ቪዲዮ ካለ፣ በዚህ ቪዲዮ እያስፈራራ እንግዲህ። ኤፍራታ ናታን ምንም እንዲሆን አትፈልግም። በናታን የሚመጣ ነገር ሁሉ ለመጋፈጥ ሁሉ የሚሆን ዝግጁ ናት። ሰው ኤፍራታ ምን ታደርግ ይመስላችኋል? የጋብቻ ወረቀቱ ላይ ትፈርማለች ወይስ ደግሞ ሌላ መንገድ ተጠቅማ ናታንን ግሎ አድርጋ ከዚህ መቀመቅ የምታወጣው ይመስላችኋል? እኔ ግን ሲመስለኝና ስገምት የቤዛ ጓደኛ ፖሊስ ሆና የምትሰራውና የምትሰልላቸው ይህንን ቪዲዮ ወይም የምታጠፋበት ይመስለኛል ወይም ደግሞ ኤፍራታ ከመፈረሟ በፊት ያፌትን የምታስይዘው ይመስለኛል። እንደዛ ካልሆነ ግን ኤፍራታ ያላት አማራጭ የጋብቻ ወረቀቱ ላይ ፈርማ ናታንን እስከ መጨረሻው ማጣት ማለት ነው። ግን ደግሞ ከስር እንዲድን ማድረግ ፍቅሯን መስዋዕት አድርጋ ከማትፈልገው ሰው ጋር መቀጠል ማለት ነው። ምክንያቱም ናታን ከዛ በፊት ለእሷ ብሎ ለቤዛ የጋብቻ ወረቀት ፈርሞ ከማይፈልገው ሰው ጋር መኖር ጀምሮ ነበር። ስለዚህ ኤፍራታም አሁን የዛ አይነት እጣ ፈንታ ይደርሳታል ብዬ አስባለሁ። ከፈረመች እንግዲህ ከማትወደው ከያፌት ጋር አብራ መኖር ትጀምራለች ማለት ነው። ናታን ደግሞ ያው ሳይታሰር ግን ደግሞ ፍቅሩን አቶ ይኖራል ማለት ነው። ከዛ ውጭ ግን ይታሰር፣ ግን አንተን አላገባም ካለች ያፌት ያው ይህን ቪዲዮ በማስፈራሪያ በመጠቀም እንግዲህ ኤፍራታ ስትፈራና ስትዘጋ ትኖራለች ማለት ነው። ወይም ደግሞ ናታን ከዚህ ነገር ሊያመልጥ የሚችለው ወይም ኤፍራታ ደግሞ ናታን እንትናን ያፌትን ከማግባት ልታመልጥ የምትችለው ይሄ ተገደለ የተባለው ሰውዬ በአካል ከመጣ ወይም ደግሞ የሆነ ሚስጥር ካወጣ ሉሊት ምናልባት እዛ ስትሄድ ካገኘችውና የሆነ ሚስጥር ከነገራት ይሄ ሚስጥር ከወጣ ምናልባት ኤፍራታ የጋብቻ ወረቀቱ ላይ ከመፈረም ናታንም ከመታሰር ይድናል ብዬ አስባለሁ። ከዛ ውጭ ግን ኤፍራታ ፈርማ ከማግባት ሌላ ምንም አማራጭ ይኖራታል ብዬ አላስብም። ሌላኛው መንገድ ደግሞ ናታንን የምታድንበት መንገድ ሉሊት ይህን ቪዲዮ ቀርጻ ካመጣችላት፣ የታገቱ ሴቶችን ቀርጻ ካመጣችላት፣ ያፌት የሚያሰቃያቸውን እና ቡና ቤት የሚያሰራቸውን ሴቶች ቪዲዮ ቀርጻ ካመጣች፣ ምናልባት በዛ ቪዲዮ እያስፈራራች አንተ ይህን ካሳየብኝ እኔም ይህን አሳይ ብሀለሁ በማለት ዋናውና ሊያድናት የሚችለው ነገር ሉሊት ቶሎ ይህን ቪዲዮ ቀርጻ ካመጣችላት ነው። ምናልባት ያፌት እዛ መኪና ውስጥ ካላሳድራት ና ቤቱ ወስዶ ዛሬውኑ እንድትፈርም ካላደረጋት ለሌላ ቀን ቀነ ቀጠሮ ከሰጣት ምናልባት ሉሊትን በደንብ አስገድዳትም ቢሆን በሌሊት ሄዳም ቢሆን ያን ቪዲዮ ቀርጻ እንድታመጣለት ና ሌላ ቪዲዮ ይዛ ከዛ ከዚህ ጉድ የምትወጣበት መንገድ ይኖራል ብዬ አስባለሁ። ከዛ ውጭ ግን ሌላ ምንም አይነት መውጫ የላትም ማለት ነው፣ ናታንን አሳልፋ ትሰጣለች። እነዚህን መንገዶች ካልተጠቀመሽ ማለት ነው። ከገመትናቸው ናቸው ውጭ ያሉትን ደግሞ ኮሜንት ላይ ማስቀመጥ ትችላላችሁ። ቤዛ ደግሞ ቤት ውስጥ ያለውን ሀብቱንም ንብረቱንም እንግዲህ ይሸጥና ከህይወቴ ከዚህ እስር ቤት ልዳን እያለቻት ነበር። ለጓደኛዋ እያማከረቻት ነበረ። የእውነት እንድትሸጠው ታግዛታለች ወይስ ደግሞ ሌላ ነገር ፈጥራ እዛው እስር ቤት እንድትበሰብስ ታደርጋታለች? ልጅቷ ግን አስተያየቷ እሷ እዛ እስር ቤት እንድትቀጥል እንጂ እንድትወጣ የምትፈልግ አይመስል። አስተያየቷ እንደዚህ ነው የምታያት ጥምድ አድርጋ ይዛታለች ማለት ነው። ምክንያቱም ኤፍራታ ከዛ እንድትወጣ አትፈልግም ቤዛ እዛ ቤት ወጥታ ነጽዮንን እንድታሰቃያቸው አትፈልግም። ከወጣች ደግሞ ቤዛ ቤዛ እዛ ከወጣች ኤፍራታንንም ሆነ ናታንንም ሆነ ጽዮንንም ሆነ ገነትንም ሁሉንም ከዛ ቤት መንጠቃ እንደምታስወጣቸው ታቃለች ምክንያቱም እየነገረቻት ነው እሷ ደግሞ ፖሊስ ሆና እየሰራች ነው ስለዚህ ቤቱን እንድትሸጠው አታግዛትም እንድትወጣ ሳይሆን እንዳትወጣ እንደውም ሌላ መንገድ የምታዘጋጅላት ይመስለኛል ሌላ ወንጀል አምጥታ የምታሳስራት ይመስለኛል እኔ ስገምትና ቤዛ እዛው የምትበሰብስ ነው የሚመስለኝ ሉሊት እንግዲህ ይህን ቪዲዮ ካመጣች ኤፍራታ ምናልባት ምረት ታደርግላታለች ብዬ አስባለሁ ጽዮን ደግሞ የማስታወስ እድሏ እየቀነሰ ነው። ወዴው ታስታውሳለች፣ ወዴው ትረሳለች። መጀመሪያ እንደም የበፊቱን በሙሉ ታስታውስ ነበር። አሁን ግን ወዲያው ያስታወሰችውን ወዲያው ትረሳለች። ወዲያው ያስታወሰችውን ወዲያው ትረሳለች። የማይሆን ነገር ሁሉ እየዘባረቀች እንግዲህ ለኤፍራታ ገነት እናቷ እንደሆነች፣ ጎዳና ላይ እንደወለደቻት ከዛ አንጥታ ሁሉ ነገር ነግራታለች ማለት ነው። ኤፍራታ ፊቷ ተቀይሯል። ሌሎች ነገሮች ቢዚ ቢያደርጓትም ግን ገነትን ምትለቃት አትመስልም ነበር። ናታን ቢሸውዳትም ግን በጣም ጠርጥራለች። ብቻ ከልታት አንድ ቀን ጽዮን ጉዱን ፍርጥርጥ ምታደርገው ብዙ የምትናገር ይመስለኛል። በዚህ ከቀጠለች፣ ከዛ ውጭ ግን ካልተሻላት ብዙ ነገሮች ይበላሻሉ ማለት ነው። ምናልባት ሉሊትንም ማይታት ልታስታውስ ትችላለች። ካስታወሰች ደግሞ ናታና ሉሊት አይጥና ድመት ሆኑ ማለት ነው። ለማንኛውም ቀጣይ ክፍል ምን ይፈጠራል የምናየው ነው ይሆናል። ባይ ባይ። ይወዳችኋል።